የሳምንቱ መጨረሻ የእንግሊዝ ፕሪሚየር ሊግ ጨዋታዎች እንግዲህ በጣም ደማቅ የነበሩ እንደ አርሰናል የተመቸው የለም። እንደ አርሰናል የተመቸው የለም ስንል ምን ማለታችን ነው የሚለውን እናያለን። እንደ አርሰናል የራሱን ጨዋታ ማሸነፍ፣ ከዛ በተጨማሪ ደግሞ አርሰናል የሌሎቹ ውጤት መበላሸቱ በጣም በጣም በጣም ይጠቅመዋል። አሁን በአርሰናል የደረጃ ሰንጠረዥ መሪነት እና በተከታዮቹ ክለቦች መካከል ያለውን ጉዳይ ከግምት ውስጥ ስናስገባ አርሰናል አንደኛ ሆኖ የአርሰናል ዋነኛ ተፎካካሪ የምንላቸው ማንችስተር ሲቲ፣ ሊቨርፑል፣ ቼልሲ ምናምን አልሆኑም። ለጊዜው በርንመዝ፣ ሰንደርላንድ፣ ቶተንሃም ናቸው ከእነዚህ ክለቦች ይልቅ ወደ አርሰናል የበለጠ የሚጠጉት። እነዚህን ክለቦች ለምንድ ነው ኮንሲደር የማናደርጋቸው ያልን እንደሆነ ያው ቀለል ያለ ምክንያት ልንሰጥ እንችላለን። አጀማመራን አሳመረ እንጂ ሰንደላንድ እስከ ውድድር አመቱ መጨረሻ 38ኛው ጨዋታ ድረስ በዚህ ዋንጫ በማንሳት ፍክክር ውስጥ ይዘልቃል ብለን ላለ መገመት በጣም ብዙ መነሻዎች አሉ። ነው ምንስማማበት ማለት ነው። ከሆነ ብንገረም ይሻላል እንጂ የሚሆነው ነገር አይታወቅም፣ ምናምን እያልኩኝ በገና ዘጠነኛው ጨዋታ ላይ ሰንደላንድ ጥሩ ውጤት ስላመጣ ዋንጫውን ሊበላ ይችላል እያልኩ ልናገር አልችልም። ሲሆን ይግረመኝ። እንደዛ ሰውዬ ከምናምን ሺ አንድ ብቸኛ ተብሎ ሌስተር ሲቲ በ2015 16 ዋንጫ ሲበላ ብቸኛው ተብሎ እንደተወደሰው ሰውዬ የሚወደስ ካለ ዛሬ ዘባርቅና ይወደስ፣ ሰንደላን ሊበላ ይችላል ብሎ ማለት ነው። የበርንመዝ የተሻለ ቡድንነት ጠፍቶኝ አይደለም ግን፣ ስቲል አሁንም በዋንጫ ፉክክር ውስጥ በርንመዝን ማስገባት ይቸግረኛል። ዋንጫን ለማንሳት የሚደረግ ፉክክር የሚፈልጋቸው ነገሮች አሉ። እነዛ የሚፈልጓቸው የሚፈለጉ ነገሮች ተሟልተውባቸዋል ለማለት ስለሚቸግረኝ ነው ነበር እንመዝን ኢቨን፣ ቶተንሃም ትልቅ ቡድን አይደለም፣ የተሻለ ቡድን ነው። የዩሮፓ ሊግ ዋንጫ አሸናፊ ነው። ነገር ግን በእንግሊዝ ፕሪሚየር ሊግ ዋንጫን አሸንፎ አያውቅም። ኢቨን አይመጣልንም አይደል? ወደ አእምሯችን። ይህ ሳምዌር ይንጠባጠባሉ። እና አሁን ቶተንሃምን የምንልበት ዋነኛው ምክንያት በእኔ ኢንኮንሲስተንሲም ስላለው ነው። አንዴ አሪፍ ይሆናል፣ አንዳንዴ ይቸገራል። አንዳንዴ እኚህ ሰውዬ ግን ቶማስ ፍራንክ ግን ቆንጆ ቡድን ሰርተዋል ምናምን ያስብልሻል፣ ደግሞ መልሶ እንደገና ወደ መፋዘዝ የሚሄድበት አይነት ነገር ደግሞ ያጋጥማል። ስለዚህ እነዚህን አንከትም፣ እነዚህን ክለቦች እንዘልና ማንቸስተር ሲቲን እናነሳለን ይሄ አለም ላይ የሚሰጠው አስተያየት ማንቸስተር ሲቲ ምን ያህል አርሰናልን ቻሌንጅ ያደርገዋል? ሊቨርፑል ሰባት ነጥብ ያንሳል ከአርሰናል? ሊቨርፑል ሜዳ ላይ ያማረበት አይደለም፣ ይሄንን ሁሉም ተስማምቶበታል። ግን ስቲል ሊቨርፑል ሪቫይቭ ሊያደርግ ይችላል ሊያገግም ወደ ተሻለ ነገር ሊመጣ ይችላል ብለው ደግሞ የሚጠብቁ ሰዎች አሉ። ይሆናል ወይ አይሆንም ወይ ሌላ ነገር ነው። እኔ ከይቅርታ ጋር ቼልሲን እስካሁን ኮንሲደር ለማድረግ እቸገራለሁ። እኔ ማሬስካ ያልታደለ ሰው ነው ብዬ ነው የማስበው። እኔ ምክንያቱም በጣም ጥሩ ቡድን ነበረው ግን አንዳንዴ አሪፍ ይሆናል፣ መልሶ እንደገና ይቸገራል። ስቲል አሁንም ዘጠኝ ቁጥር ቦታ ላይ የሚጫወት ተጫዋች ያስፈልገዋል ምናምን ወደ መባል ደረጃ መጣ፣ እነ ጃው ፔድሮውን ካስፈረመ በኋላ ምናም ማለት ነው። እና ግዢ ላይ የተማመነ ቡድን ግዢ ላይ ብቻ ዲፔንድ ያደረገ አሰልጣኝ መሆን ነበረበት ብዬ አላምንም። በዚህ ስኳድ አሁን ከምናየው የተሻለ ነገር ማድረግ ነበረበት ይገባዋልን ብዬ አምናል ነው እና ምናልባት የቼልሲ ኢንኮንሲስተንሲ ቼልሲን ለአርሰናል ስጋት ነው ብለን እንዳናስበው ያደርገናል ኦኬ እነዚህን አይነት ስሜቶች ከተፈጠሩ በኋላ ማንችስተር ዩናይትድን በተመለከተ ለምንድን ነው እንደዛ የማይሰማን ከቼልሲ ይልቅ ማንችስተር ዩናይትድ ወደ አርሰናል የተጠጋ ነው ከሊቨርፑል ይልቅ ማንችስተር ዩናይትድ ወደ አርሰናል የተጠጋ ነው የማንችስተር ሲቲን ያህል ማንችስተር ዩናይትድ ለአርሰናል ቅርብ ነው ግን የሚጻፉ አርቲክሎችን በምታነቢያቸው ሳይቶች ላይ በሙሉ ብታይ ማንቸስተር ዩናይትድን ከዋንጫ ፉክክር ጋር አያይዘን እያሰብነው እንዳልሆነ ይገባሻል። ማንኛውም ጸሐፊ ዩናይትድ አለበታል አላለም እስካሁን አይዶን ዋይ ለምን። ኦኬ ብዬ የማስበውን የሚመጣልኝን ነገር ነው ምነግርሽ፣ እኔ በእኔ ምልከታ፣ ያንቺንም ብሰማ በጣም ደስ ይለኛል። የእኔ ምልከታ አንድ የማንቸስተር ዩናይትድ ትዝታችን መጥፎ ነው። ከፈርጉሰን በኋላ ማንችስተር ዩናይትድ በጣም በመቸገር የሚነሳ ነው። ቬሪ ሪሰንትሊ ደግሞ ያለፉት ሁለት እና ሶስት የውድድር ዓመታት ማንችስተር ዩናይትድ በበዛ መቸገር ውስጥ አልፎ ሜዳ ላይ የሚያሳየው እንቅስቃሴ አላሳምን ብሎ ማንችስተር ዩናይትድ ከወገብ በታች ጨርሶ የግብዳ ኖሮበት ከግብዳ የመላቀቅ ችግር ውስጥ ገብቶ ምናምን ያየ ነው ቡድን ነው ማንችስተር ዩናይትድ ያለፈው የውድድር ዓመት 15ኛነት የግብ ዕዳ ያለበት ቡድንነት፣ በውድድር ዓመቱ 44 ጎሎችን ብቻ ተጋጣሚዎቹ ላይ ያገባ ማንቸስተር ዩናይትድ ምናምን ነው። ይህንን በአንዴ እና በቀላሉ ማራገፍ ያስቸግራል። ለዚህ ይመስለኛል ደረጃ ሰንጠረዡ ላይ ያለው እውነት ሌላ ቢሆንም አእምሯችን ይህንን ሊቀበለው ያልቻለው አንዱ ምክንያት ትዝታችን መልካም ስላልሆነ እንደሆነ ነው የሚሰማኝ። ይህንን መልካም ያልሆነ ትዝታ በዘንድሮ የውድድር ዓመትም በመልካም አልጀመረም የሚል ስሜትን የፈጠሩብን ብዙ ክስተቶች አጋጠሙ። አንደኛው ከግርምስቢ ታውን ጋር ተጫወተ፣ ከካራቦካፕ ውጭ የሆነ በቃ፣ ይ ወይ ቡድንማ የሆነ ነገር ሆኗል ምናምን ደመደመ። አምሮ አምሮ እኮ ከገገም መጥፎ ነው አላቀቅ ምናምን አስቸጋሪ ነው በጣም ከዛ በኋላ በመጀመሪያዎቹ ጨዋታዎች ይህን ያህል ተሸነፈ። ማንችስተር ዩናይትድ አስራ አራተኛ ምናምን ሆነ። አንድ ደረጃ ብቻ እኮ ነው ያሻሻለው ዩናይትድ ተባለ። ወደ ላይ ካሉት ክለቦች ይልቅ ወደ ታች ላሉት የበለጠ በነጥብ ይቀርባል። ወደ ላይ ለመውጣት ካለው ተስፋ ይልቅ ወደ ታች እንዳልወርድ ብሎ የሚሰጋበት እውነት ውስጥ አገኘነው ማንችስተር ዩናይትድን እና እንዴት እንመነው። ስለ ማንችስተር ዩናይትድ የሚነገሩን ነገሮች በሙሉ እኮ መልካም አይደሉም። መልካም ያልሆኑት ነገሮች ምንድን ናቸው? ማንችስተር ዩናይትድ የተከታታይ ሁለት ጨዋታዎችን 17 ወራት አላሸነፍም። ሀውካም እንደዚህ የሆነን ቡድን እንዴት ነው ለዋንጫ አላስበው ምችለው? ማንችስተር ዩናይትድ ሊቨርፑልን አስር ዓመት በሜዳው አላሸነፍም። እንዲህ ባለ ስንፍና የእንግሊዝ ፕሪምየር ሊግ ዋንጫ ሊሸነፍ ልታመጫዋት ይችም? ብራይተን ኢንሆቭ ቫልቢየን በማንችስተር ዩናይትድ ላይ ከ2022 ወዲህ ሞስት ጉልበተኛ ቡድን ብራይተን ነው። እንደ ብራይተን ማንችስተር ዩናይትድን ደጋግሞ ያሸነፈ የለም። እነ ብራይተንን አይነት መሀል ሰፋሪ የምትያቸውን ወይም ማከለኛውን ደረጃ የያዙ የፕሪምየር ሊጉ ቀበቶዎች፣ እነሱን ሳታሸንፊ ቶፕ ሌቭል አቺቭመንትን ልትጠብቂ አትችይም። ማንችስተር ዩናይትድ የሚቸገርባቸው በጣም ብዙ ነገሮች አሉ። ስቲል የአሰልጣኝ ሩበን አሞሪም ጠንካራ ቡድን የመገንባት ፍላጎት በተሟላ መንገድ አርቴታ እንደተደገፈው አርንስሎት እንደተንበሻበሹት ጋርዲዮላ ምን ይሆንልህ ተብሎ እንደተጠየቀው ማሬስካ አስራ ምናምን ተጫዋቾች እንደተገዙለት አይደለም። ቁጥብነት አለ፣ አለመቻል አለ፣ ፋይናንሻል ሊሚቴሽን አለ። ማንቸስተር ዩናይትድ ለአሞሪም ቼልሲ ለማሬስካ አርሰናል ለአርቴታ ሲቲ ለጋርዲዮላ ሊቨርፑል ለአርንስሎት ያደረጉትን ማድረግ አይችልም። ኢቭን የሰንደርላንድ አሰልጣኝ የተደረገለትን ያህል ሊደረግለት አልቻል ከዛ እንደገና ምን ትጨምርበታለሽ? እዚህ ውስጥ እየመጡ በተደጋጋሚ የፕሮሰሱ መጀመሪያ ምዕራፍ ላይ ነን፣ ፕሮሰሱ ረጅም ሂደትን ይፈጃል፣ ቀስ እያልን ነው። እናም ሂደቱን እስክንጨርስ ድረስ መሀል ላይ እንዲህ ያሉ መጎራበጦች ሊያጋጥሙን ይችላሉ፣ መታገስ አለባችሁ ይላሉ፣ ደጋፊዎቹን እየመጡ እነሱ ያላመኑትን ና ኬታ አልተችለ መኖታድ እነሱ ገና ነው እያሉ እነሱ ሂደት ነው ሂደቱ ብዙ ነገር ይፈልጋል እያለ ነው ማ ነው ይንን የሚለው ራትክሊፍ ነው ይንን የሚሉት ማ ነው ይንን የሚለው ሀሞሪም ነው ይንን የሚለው ና ማንቸስተር ዩናይትድ ወደኋላ ኋላ መቅረቱን አይናችን እያየ እየተወተወትን የቁጥር መረጃዎችን እያየን ከክለቦች ጋር ያለው ታሪክ ማንቸስተር ዩናይትድ የበላይነት እንደተወሰደበት እየመሰከረ ማንቸስተር ዩናይትድ ከማንችስተር ሲቲ ጋር በነጥብ እኩል ቢሆንም በእንግሊዝ ፕሪምየር ሊግ የእሱን ያህል ሻምፒዮን ሆኖ የሚያውቅ ማንም የሌለ ቢሆንም በዚህ ፎርማት መካሄድ ከጀመረ አንስቶ ዩናይትድን ያህል የፕሪምየር ሊጉን ዋንጫ የበላ የለም። እንደዛም አይነት ታሪክ እንደዛም አይነት ልምድ ያለው ቢሆንም ማንችስተር ሲቲን እያነሳን በነጥብ እኩል የሆነውን ማንችስተር ዩናይትድን ዘለል ነው ያበላሸው ነገር፣ ነው እንዲህ ያለውን መዘለል ያመጣበት ብዬ አምናለሁ፣ የተከማቸው ስህተት የከረመው ስህተት፣ ድምሩ የተጠራቀመው ነገር ልክ በርንመዝን፣ ሰንደርላንድን፣ ቶተንሃምን ጃምፕ ብለሽ ሲቲ፣ ቼልሲ እና ሊቨርፑል ምናምን እንደምትይው ዩናይትድንም ዘለሉት። ይሄ ነው ብዬ ነው ማምኖ መነሻቸው ለመዘለሉ በማንችስተር ዩናይትድ እርግጠኛ ለመሆን አሁንም የተወሰነ ጊዜ የፈለገ ይመስለኛል አለም ግን መሬት ላይ ያለው እውነትስ ዋጋ የለውም ቦታ የለውም ክብር አያስገኝም ቢያንስ ለመገመት አያበቃም የሚል ደግሞ ጥያቄን ማንሳት የሚገባ ይመስለኛል አይናችን እኮ አይቷል ግን ቅድም እንዳልኩሽ አእምሯችን የትዝታ ማህደር ምን እለዋለሁ አይደል ቁጭ ቁጭ ቁጭ የሚያረጋቸው ማንቸስተር ናይትድ እንዲህ ነው ብሎ የደመደመው ነገር አለ ከዛ መደምደሚያ ማላቀቅ እንፈልጋለን ምን ያንፈልግ? ትንሽ ኮንሲስተንሲ አንፈልግም ብለ ነው። አሁን የማንችስተር ዩናይትድ የዋንጫ ተፎካካሪ ነው ብሎ ለመናገር ትንሽ አሁን የሚያሳያቸውን በጣም አሪፍ የሆኑ የሜዳ ላይ እንቅስቃሴዎች፣ ብቃቶች፣ ጨዋታ ማሸነፎች እያየን ነው። ይሄ ነው አይደል ዋጋ ሊሰጠው ይገባል ብለን እየተነጋገር ነው ያለ ነው። እርግጥ ነው ዋጋ የሚሰጠው ነገር ነው። ግን የዋንጫ ተፎካካሪ ደረጃ ላይ ለማድረስ እነዚህን ማሸነፎች እነዚህን የሜዳ ላይ አሪፍ የሚባሉ እንቅስቃሴዎች ትንሽ ተራዝመው ማየት አንፈልግም ወይ? እኮ እንፈልጋለን፣ ኮንሲስተንሲ አሁን ይኸውልሽ፣ ያ ያስፈልጋል፣ ያ ይገባል። ግን የረሳሽው የሚመስለኝ ነገር አሁን ሊቨርፑል ነው ኮንሲስተንት፣ በመሸነፍ ነው። ግን የሊቨርፑል ኮንሲስተንሲ ዘለን ግን ሊቨርፑልን እንላለን እኮ በመሸነፍ ኮንሲስተንት የሆነውን ሊቨርፑልን ሲያሸንፍም ያላማረበትን ሊቨርፑልም ነው ኮ ከግምት ውስጥ እየገባ ያለው የእኔ ጥያቄ ኮ ይሄ ነው ደ ሞስት ኮንሲስተንት ቲም አሁን በማሸነፍ ከሆነ አርሰናል ነው በመሸነፍ ከሆነ ሊቨርፑል ነው አራት የፕሪሚየር ሊግ ጨዋታዎችን በመደዳው ተሸነፈ ሊቨርፑል አራት ሊቨርፑል የመጀመሪያዎቹን አምስት ጨዋታዎች በመደዳው አሸንፏል ግን ድሎቹ አያሳምኑም ነበረ ዚስ ኢዝ ቦልድ ፋክት ነው ይሄ ቡድን ሄዶ ሄዶ የሚዘልቅ አይመስልም ድሎቹ ውስጥ ፍርሃት አለ ድሎቹ ውስጥ ልበሙሉነትን ማግኘት ያስቸግራል ሊቨርፑል የሚታይና የጎላ ክፍተት አለው እያልን ከማንቸስተር ዩናይትድ በላይ ተሸንፏል ከማንቸስተር ዩናይትድ በነጥብ ያንሳል ማንቸስተር ዩናይትድ በተቃራኒው ነው ሳምሪ ማንቸስተር ዩናይትድ በተሸነፈባቸው ጨዋታዎች ድል ይገባው ነበረ ተብሎለታልኩ አርሰናል ማንችስተር ዩናይትድን ማሸነፍ አልነበረበትም። የመጀመሪያው ጨዋታ የዩናይትድ የዘንድሮ የውድድር ዓመት ቤስት ፐርፎርማንስ ነው እያልን ነው። ሽንፈት ውስጥ ማንችስተር ዩናይትድ የተሻለ ቡድን ሆኖ ሳለ እንዴት ተሸነፈ የሚል ጥያቄ እንኳን አንስተናል። ሊቨርፑል ውስጥ ግን ድል እያለ ይሄ ድል አይገባውም ነበር ሊቨርፑል ግን ደስ አይልም ቢያሸንፍም የምንልበት አደጋ ጋባዥ የሆነ ክፍተት የሚታይበት ነው። ስለዚህ ኮንሲስተንሲ ይፈልጋል። አዎ ይፈልጋል። ማንችስተር ዩናይትድ አሁን ምን መሆን ጀምሯል? በእኔ እምነት ነው የምነግርሽ፣ ኮንሲስተንስ ማግኘት ጀምሯል። ኮንሲስተንሲው ምንድን ነው ስትይ፣ በኦልትራፎርድ ያለፉት አራት ጨዋታዎች በሙሉ አሸንፏል። ኮንሲስተንሲ በሁሉም ሜዳዎች ባለፉት ሶስት ተከታታይ ጨዋታዎች ማንችስተር ዩናይትድ አሸንፏል። ፐርፎርማንሱ አሳማኝ ነው። የሚጎሉት ነገሮች የሉም ግን አደለም። ዋይ ኖት ለምን ማለት አቃታቸው፣ ዩናይትድን በዋንጫ ፉክክር ውስጥ ሀሳቢከብቶኛለሁ። እኔ የረደዋለሁ። ግን እንዳልኩ ነው ደግሞ ፖዘቲቭ የሆነ ነገር አለ ማንችስተር ዩናይትድ ላይ በጣም ሲጠበቅ ሲፈለግ የነበረ ግን ደግሞ ኔጌቲቭ የሆኑ ነገሮችም አሉ፣ ቢስተካከሉ ብለን የምናስባቸው ነገሮች አሉ። የሚመስለኝ እኔ አንደኛው ማንችስተር ዩናይትድን ለዋንጫ ለማጨት ትንሽ ሰዎች የሚቸገሩበት ምክንያት ብዬ የማስበው ገና እየተገነባ ያለ ነው ብለን ነው ምናስበው አይደል ማንችስተር ዩናይትድ ጥንቅቅ ያለ አይደል፣ ፕሮሰስ ላይ ነው ያለው። ስለዚህ ፕሮሰስ ላይ ያለን ቡድን ለዋንጫ ተፎካካሪ ማድረግ ይከብዳል። ሜዳ ላይ አሁን እየታዩ ያሉት ነገሮች በጣም አሪፍ ቢሆኑም ቅድም እንደተባለው ግን እዛ አሁን ዋንጫ ተፎካካሪ አሪፍ እየመጣ አይደለም ማንችስተር ዩናይትድ እኮ አይደለም ነገሩ። ጥሩ እየመጣ ነው፣ ግን የዋንጫ ተፎካካሪ የሚለው ሌቭል ላይ ለማድረስና እዛ ጋር ለማስቀመጥ ግን ትንሽ ያዝ የሚያደርገን ነገር አለ እና አንደኛው ይሄ ነው። ገና ፕሮሰስ ላይ ነው። በዛ ላይ ደግሞ ምናልባት በጥር የዝውውር ጊዜ ነገሮች እንዲስተካከሉ ካላደረጉ በስተቀር መሀል ሜዳ ላይ ያለው ችግር ተብሎ አሁንም ይወራል፣ ይነገራል። ስለዚህ ይሄ አንደኛው ነው። ሁለተኛው ደግሞ ሌላ ራሳቸው ማንችስተር ዩናይትዶችም ፕላናቸው ዋንጫ ማንሳትን አይደለም። በዚህ የውድድር አመት ከተሳካ ወደ አውሮፓ ውድድር መመለስ ነው የሚል ነው ፕላኑ አደለ። ስለዚህ ይሄኛው የተቀመጠ ፕላን ነው ይሄኛው። ከቅድ በላይ ከሰራ ከሰራ፣ አይ እኔ አሁን ምክንያቶች ብዬ የማስባቸውን ነው የምናገረው። ሊሰሩም ላይሰሩም ይችላሉ። ግን ይሄም አንድ ነገር ነው። አሁን በቃ ወደ አውሮፓ ውድድር ለመመለስ ፎከስ አድርጎ እየሰራ የሚገኝ ነው ብለን እየተናገርን ነው ስለዚህ እዛ ላይ የዋንጫ ተፎካካሪነት የሚመጣ ከሆነ ወደ ዋንጫ የሚደርስ ከሆነ ደግሞ አንድ ሌላ አሪፍ ነገር ነው ፖዘቲቭ ነገር ነው ብለን ነው እኔ የምረዳው። ይሄ አንድ ነገር ይመስለኛል። ከዛ በተጨማሪ ግን እንደተባለው ስፔሻሊ የዘንድሮን የውድድር አመት የጀመረበት መንገድ ደግሞ ይሄ ዚህ እንዳናጨው የሚያደርግ ይመስለኛል። አሁን ነገሮች እየተስተካከሉ ነው። ወደፊት ምን ሊፈጠር ይችላል በጥር ማንችስተር ዩናይትድ እንዴት ራሱን ያጠናክራል እስከ ጥር ድረስ ደግሞ የሚመዘገቡት ውጤቶች እዚሁ የደረጃ ሰንጠረዡ ላይ ላይ ቁጭ ብሎ እንዲገኝ የሚያደርጉ ናቸው የሚለውም ገና የምንጠብቃቸው ጉዳዮች ናቸው። እና የዋንጫ ተፎካካሪ ማለት ለትልልቆቹ እነዚህ በጣም ራሳቸውን ለገነቡት ቡድኖች የምንሰጠው አሁን ሊቨርፑልን ሁላችንም እናስታውሳለን በተለይ የዝውውር መስኮቱ ከተጠናቀቀ በኋላ ትልልቅ ሚዲያዎች ላይ የሚሰሩ የስፖርት ትንታኔ ባለሙያዎች ለሊቨርፑል ነበር ይህንን ዋንጫ ያነሳል ዘንድሮ ባክቱ ባክ ነው ብለው ነበር። ብዙም ገንዘብ አውጥቷል ያስፈረማቸው ተጫዋቾችም ደግሞ በጣም አሪፍ አሪፍ የሚባሉ ናቸው። አልሰራም። አሁን መንገድ አገጭ ላይ ነው የሚገኘው፣ ይሄንን ሁላችንም እናውቃለን። ግን ሊቨርፑል ይመለሳል የሚለው ስሜት ነው የበለጠ የሚገዛ ነው። እኔ ኮሱ ነው ማልቀበለውም፣ ግራ የሚገባኝም እሱ ነው። አሁን አይመለስም ብለህ ነው የምታስበው? አይመለስም። ይመለሳል። አይደለም ሊቨርፑልን እንዲህ እየተንበዛበዘ እያየ ነው ይመለሳል ካልን፣ አሪፍ ሆኖ እያየ ነው ያለው። ነው ማንቸስተር ዩናይትድን ንቀን መቆየታችንን ምናመጣው ነው። የእኔ ጥያቄ እኮ እዚህ ላይ ነው ያለው። ሊቨርፑል ሊመለስ ይችላል፣ ኦፍኮርስ ሊመለስ ይችላል። ለመመለስ የሚያበቁ በጣም ብዙ ነገሮች አሉት። ቼልሲ ሊመለስ ይችላል። ማንቸስተር ሲቲ መልሶ አሪፍ ሊሆን ይችላል። ምንም ጥያቄ የለውም። እኔ የእነሱ ለምን እንደዚህ ሆኑ ወይም እንደዚህ መሆን አይችሉም አይደለም የኔ ማንቸስተር ዩናይትድ ለምን ተዘለለ የሚለው ላይ ምክንያቶችን ነው እየፈለግኩ ያለሁት እኔ። ለምሳሌ አሁን አንቺ ያነሳችው ነገር አለ። ማንቸስተር ዩናይትድ ላይ ክፍተት አለ። አሁን ክታርጎ ክፍተት አለ፣ በደንብ አለ። ለምሳሌ የማንቸስተር ዩናይትድ የመሀል ክፍል ካዚሜሮ ሲኖርና ሳይኖር አንድ አይደለም። ካዚሜሮ ናይንቲ ሚኒት ስለምንድር መጫዋት የማይችለው የሚል ጥያቄን ከጨዋታው በኋላ በሰራናቸው ፕሮግራሞች ላይ አስቀምጠናል። እዛ ቦታ ላይ ክፍተት አለው ማንቸስተር ዩናይትድ። አዎ አለው ግን አርሰናል ክፍተት የለውም እንዴ? አርሰናል ትልቁ ክፍተቱ ደግሞ ማጥቃቱ ላይ ነው። ከክፍት የጨዋታ እንቅስቃሴ የሚፈጥራቸው የግብድሎች ውስን ናቸው። የሚፈጥራቸውንም ወደ ጎልነት የመቀየር አቅሙ የተገደበ ነው። ይህንን አለማሻሻል አርሰናልን ዘንድሮ በደንብ የተመቻቸለትን እድል እንዳያባክነው ያሰጋል። ይህ እኮ ትልቅ ክፍተት እኮ ነው። እዚህ ላይ መስራት አለባቸው አርሰናሎች አንድ ትልቅ ኳሊቲያቸው ከቆሙ ኳሶች ጎል በደንብ እያስቆጠሩ ነው። አንድ ትልቅ ክፍተታቸው ከክፍት የጨዋታ እንቅስቃሴዎች ላይ ያላቸው ውስንነት ነው። ምንም እኮ ይሄ ፊት ለፊት ነው። ክፍተት የሌለበት ቡድን የለም፣ ምንም ብትይ። ግን አርሰናል ቤት ያለውንም ክፍተት ማንቸስተር ዩናይትድን ቤት ያለውን ክፍተት የፈለገውን ያህል ደጋግመን ብናነሳውም በዚህ ሰዓት ሊቨርፑል ቤት ያለውን ክፍተት ያህል ማንም ጋር የለም። እንደ ሊቨርፑል ግድንግድ ክፍተት ያለበት የለም። ግራ የሚያጋባ ሀሳብ፣ የተጫዋቾቹ ልክ አለመሆን፣ ዲፌንሲቭ ኦርጋናይዜሽኑ ጥያቄ ውስጥ የሚገባ ነው። ዲስጆይንትድ የሆነ ፍሮንት ላይን ነው ያለው። ከማን ይልቅ ማን መሰለፍ እንዳለበት ግራ ይገባል። የአሰልጣኙ ሀሳብ ነው ወይ የልጆቹ እንደዚህ መሆን ነው ወይ፣ ማአት ጥያቄ ነው የምታነሽው ሊቨርፑልን እና፣ ጭንቅላታችን ምን ይላል ሊቨርፑል አርሰናል ላይ ስቲ ሊደርስበት እንደሚችል እናምናለን ያውም ቅድም ያልሽውን መርዶ የሚመስል ነገር የራሳቸው ሰዎች እኮ እየተናገሩ ነው። አምና ከየርገን ክሎብ ወደ አርነ ስሎት ሙቭ ስናደርግ ስ ጎንግ ቱ ትራንዚሽን ፒሪድ ነው የሚሆነው፣ ምክንያቱም አዲስ አሰልጣኝ ነው፣ ምክንያቱም ለአዲሱ አሰልጣኝ ብዙ ተጫዋቾች አልተገዙለትም፣ ምናምን ዋንጫ አልበላም ዘንድሮ ይሄ ሰውዬ ለመለመድ ይቸገራል ስንል ለምዶ ዋንጫውን በላ። ለሆነ ነገር ስንጠብቀው እንደገና ይሄንን የውድድር ዓመት መላመጃ ላይ ያደረገው ነው ስለዚህ ሪያሊቲውን እንቀበል አሉ። በሪያሊቲው ዘንድሮ በፕሪሚየር ሊግ ዋንጫ ማንሳት አንችልም አሉ። የሊቨርፑል ልሳኖች ዚስ ኢዝ አንፊልድ፣ ሊቨርፑል ኤኮ ምናምን የሚሉትን ገብተች ብታነብ የእነሱ ሰዎች የሚጽፉትን ጽሁፍ ይህንን ነው እየተናገራሉ። በቻምፒዮንስ ሊግ እንዲህ አይነት መዝረክረክ ውስጥ ሆነን ዋንጫ ልንወስድ አንችልም፣ በፕሪሚየር ሊግም እንደዛው አሉ። እኔና አንቺ ግን ሊቨርፑል ስቲል ዘጠኝ ጨዋታ ብቻ ኮ ያለው ሰባት ነጥብ ልዩነት ኢትስ ነቲንግ ምናምን እንላለን። ዩናይትድ ግን እንደዛ አንልም፣ ቅድም ያልኩሽ ምክንያቶች የጠሉት ጥላ ይገባኛል ነው ግን እመኝኝ እችን እችን እችን ነገር ማንቸስተር ዩናይትድ ካሚንግ ጌሞችን አሁን የሚመጡትን ጨዋታዎች ቶትናም ኖቲንግሃም ፎረስት ናቸው አልቀጥለው ከኢንተርናሽናል ብሬኩ በፊት እንዳሁኑ ማሸነፍ የሚችል ከሆነ እመኝኝ ዋይ ኖት የሚል ርዕስ ተሰጥቶታል ሁለት ጨዋታ ሁሉንም ነገር ይቀይራል ማለት አደለም አእምሯችን የነበረውን ቋጠሮ ቋጠሮ ስልሽ ማንችስተር ዩናይትድ እንዲህ ነው ብሎ የደመደመውን ነገር ፈቶ እስኪለቅ እና እንደዚህ ባለ መንገድ እስክናስብ ጊዜ ስለሚፈጅ ነው እንጂ ማንችስተር ዩናይትድ ቤት ያለው ነገር ማንችስተር ዩናይትድን በዚህ መንገድ ለመጥራት የሚያስቸግር ሆኖ ነው ብዬ አላምንም። እኔ አሁንም ነገሮችን ልንገርሽ፣ አሰልጣኝ አሞሪም እና የማንችስተር ዩናይትድ የተወሰኑ አመራሮች በተደጋጋሚ የሚሉት ነገር ማንችስተር ዩናይትድ በ2045 የነበረውና ዘንድሮ ያለው በጣም ይለያያል። የተሻሻልንባቸው ነገሮች አሉ ብለው የሚያወጧቸው የቁጥር መረጃዎች አሉ። እነዛን የቁጥር መረጃዎች ከዚህ በፊት በነበሩት ፕሮግራሞቻችን ላይ ስናስረዳ ነበር። አርንስሎት ምን አለ? የእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥ ሁላችንንም እያጃጃለን ነው፣ ማንቸስተር ዩናይትድን በተመለከተ ማንቸስተር ዩናይትድ ጥንካሬው በደረጃ ሰንጠረዡ በሚታየው ነገር አይለካም፣ የደረጃ ሰንጠረዡ ላይ ከሚገለጸው ቁጥር በላይ ጠንካሮች ናቸው አሉ። ይህንን ያሉት አርነ ስሎት ናቸው። ዳኒ ዌልቤክ ባለፉት አመታት እንዲህ ያለውን ማንቸስተር ዩናይትድ ፌስ አድርገን አናቅም አለ፣ ከተሸነፉ በኋላ ብራይተንን ሆቭ አልቢዮን ማንቸስተር ዩናይትድ አስቸግሮናል አለ። ማንቸስተር ዩናይትድ ከባድ ነው አለ። ማንቸስተር ዩናይትድ ብሎ ስለ ማንቸስተር ዩናይትድ መለወጥ ሜዳ ላይ ፕራክቲካሊ ፌስ ያደረገውን ነገር እየተናገረና እየመሰከረ ነው ያለው። በፕሪሲዝን ኢራዮላ የሚባሉት የበርን መዝ አሰልጣኝ የተናገሩትን ነገር ታስታውሻልሻ ዘንድሮ በላ ቡድኑን ካዩ በኋላ የተናገሩት ነገር ነበር። አንቺ በተደጋጋሚ ሜንሽን የምታደረጊው ስለነበረ ማለት ነው ይመስለኛል እኛንን የዘገየነው የእውነተኛውን ለውጥ ሴንስ ለማድረግ ለመመስከር ይሄ መጥፎ አይደለም ወይም ከጥላቻ ስሜት ከምናምን ምናምን ነው ብዬ አላምንም። ኤሬስ ሀውሬስ እንደዛ ስለሆነ ነው እንጂ መኝ ማንቸስተር ዩናይትድ አሁንም የሚቀሩት ነገሮች አሉ። ሌሎቹም የሚቀራቸው ነገር እንዳለ ሁሉ ማንቸስተር ዩናይትድ ግን ብዙ ነገሮቹ አሪፍ ሆነዋል። ትንሽ ድል መጨመር ኮንፊደንሳቸውን ቱ ዘ ኔክስት ሌቭል ይወስደዋል። ያኔ ነገሮች ይለወጣሉ። ምን ነው እንደዚህ ዘለላችሁት የተባሉትም የማንችስተር ዩናይትድን ስም በዋንጫ ፉክክር ውስጥ ሊያስገቡት ይችላሉ ብዬ አምናለሁ እኔ እኔ እንደዛ ነው የሚሰማኝ። ቀደም እቅድ ምናምን ያልሽው ለእኔ ለመቀበል ይከብደኛል እሱን ወደ አውሮፓ ቻምፒዮንስ ሊግ ወይ ወደ ዩሮፓ ሊግ መመለስ ታርጌታችን ነው ብሏል። ማንቸስተር ዩናይትድ አዎ፣ በተደጋጋሚ ብለዋል። ይህንን እንደ ስኬት እንቆጥራለን ብለዋል። ግን በዚህ ይገደባሉ ማለት ግን አደለም። ከእቅድ በላይ ቀድመው ለምሳሌ፣ ቀድመው ያሰባቸው ነገሮች ፈጥነው መስመር ቢይዙለት ዋይኖት ለምሳሌ የማንቸስተር ዩናይትድ የዘንድሮ ቁጥሮች ከአርሰናልም ከሲቲም ከሊቨርፑልም በላይ የሆነው ማንቸስተር ዩናይትድ ተጋጣሚዎቹ ላይ በጣም በጣም በተደጋጋሚ የግብ ሙከራ ያረጋል አንደኛ ነው። እነን ፔናልቲ የሆኑትንም ብትወስጂ ቀዳሚ ነው ማንቸስተር ዩናይትድ። ማንቸስተር ዩናይትድ ምንድን ነው ችግሩ? ኤክስጂም አንደኛ ነው። ምንረው ታዲያ ችግሩ? ማንቸስተር ዩናይትድ እነዚህን ለግብ የቀረቡ እድሎች ኮንቨርሽን ሬቱ ደካማ ነው። አሁንስ እሱ እየተሻሻለ ነው። በምን አየህ? ጎል እያገባ ነው። ማ ላይ? ብራይተን ላይ ታዲያ ብራይተን ላይ አግብቶ ቁም ነገር ልታደረገው ነው እንዴ እንዳትይን፣ ደግሞ ብራይተን ሸምሽሟቸዋል። ሌሎቹን ትልልቅ ክለቦች እየተሸነፉ የምናከብራቸውን ክለቦች ጭምር ሸምሽሟቸዋል። ይሄ ሪያሊቲ ነው። አሁን ለኔ ይሄ ሪያሊቲ ነው አለ እዚህ ይሄ ሪያሊቲ አለ፣ አየር ላይ አለ፣ መሬት ላይ አለ። ብራይተንን ሆቫል ቢየን እነማንን አሸነፈ ብለን ብንል ምንም መጥቀስ እንችላለን ዘንድሮ አስቸጋሪ ናቸው የሚባሉትን እና እነዛን ቡድኖች እንዴት ባለ ውጤት አሸንፋቸው የሚለው ይኸው የቁጥር መረጃ በመደዳው ማለት ነው። ለምሳሌ ማንችስተር ሲቲን ሁለት ለአንድ በሆነ ውጤት አሸንፏል። ቶተንሃም ጋር ሁለት ለሁለት ተለያይተዋል። ቼልሲን ሁለት ለአንድ ሶስት ለአንድ አሸንፏል። ኒውካስልን ሁለት ለአንድ አሸንፏል። ትልልቅ የምንላቸውን ቡድኖች የበላይነት ወስዶባቸዋል። ብራይተንን ሆቭ አልቢያን ማንቸስተር ዩናይትድን ቀጥቅጦታል እኮ ባለፉት አመታት። ዳኒዌል ቤግ ምን አለ? የዘንድሮ ይለያል አለ። ግራ መጋባት ነው። የእኔ ጥያቄ ብቻ ለምን የሚለውን ነገር አሳማኝ ምክንያቶች መፈለግ ነው። በርንመዝን ሲዘሉ ይገባኛል፣ ሰንደርላንድን ቢዘሉ ይገባኛል፣ ቶተንሃምን ቢዘሉ እረዳለው። ዩናይትድን ሲዘሉት ዊዝ ዚስ ኦል ግራ ይገባኛል ለማለት ነው። እሺ፣ እናመሰግናለን አድማጮቻችን፣ አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ። ጥሩ ጊዜ ነበር አብራን ያሳለፍ ነው። በተለያዩ ዝግጅቶች ደግሞ ሸገር ስፖርት ዊዛ በበግዳይ በተሰኘው የዩቲዩብ ቻናላችን ላይ እንጠብቃችኋለን። ጥሩ ቀን ይሆንላችሁ። ኢትዮጵያ ለዘላለም ትኖር።